እዛ ወረቀት ላይ ፈርሙልኝ ነገራችንን ጉዳያችንን እንድንጨርስ እና በቃ እኔም የራሴ ህይወት መኖር እንጀምር። ደስ የሚለው ነገር በቃ ሩታ እያንዳንዱ የምትናገረውን ነገር በደንብ ታውቃለች። የበሰለች ልጅ ናት። የእውነቴ ነው የምላችሁ ለአብርሃም በጭራሽ ማትመጠን ልጅ ናት። እንደው ፈጣሪ እንግዲህ ያው ሳይታሰብ ተገናኙ እንጂ ከአብርሃም ጋር በጭራሽ በጭንቅላትም በእውቀትም ደረጃ ሩታ እንደምትበልጥ ሁላችን እናውቃለን። ምክንያቱም የምትፈልገውን ነገር እያንዳንዱን ነገር አስባበት ነው የምጠይቀው። በዛ ላይ እንግዲህ ተዘጋጅታ እንደመጣች አይነት ነገር ነው። እያንዳንዱ ንግግሯን በሙሉ በደንብ ብታደምጡ ብዙ ነገር ትማራላችሁ። በተለይ እንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ካላችሁ ሴቶች ጥንካሬ ነው የምትሆናችሁ። እጅግ በጣም የበሰለች ልጅ ናት። በትዳራችሁ እውነት የእውነት እንግዲህ ትክክለኛ መንገድ እንድትይዙ ይሄ ድራማ ድራማም ይሁን እንግዲህ ትክክለኛ ህይወትም ይሁን ብታዩ የተሻለ ነው ብዬ ነው የማስበው። አብርሃምን ስለ አብርሃም ጉዳይ እንመለስበታለን። እሺ፣ በጣም ግልጽ ነገር ባታነሺው ጥሩ ነው። እንደዚህ አይነት ውሳኔ ውስጥ የገባሁት እኔ ባንድ አይደለም፣ ያ በቃ ሁላችንም እናውቃለን። ሩታ በአንድ ጊዜ የወሰነችው ውሳኔ አድርጋችሁ የምታወሩ ሰዎች አላችሁ። እባካችሁን ትንሽ ወር አይደለም ትንሽ ቀን አይደለም። ትዳሯን ፈታ፣ እንግዲህ ከተለያየች በኋላ ኦልሞስት አሁን ወደ ስምንት ዘጠነኛ ወር አካባቢ ሊሆን ነው። ይሄ ሁሉ ወር እንግዲህ ከአብርሃም ጋር አልነበረችም። አብርሃም ከማን ጋር ነበረ? ሁላችንም የምናውቀው ጉዳይ ነው። በትንሹ እንግዲህ ከሄርሜላ ጋር ራሱ ወደ አራት ወር አካባቢ አሳልፈዋል። ይሄ ማለት ከሌላ ሴት ጋር በጣም ብዙ ተላምደዋል ማለት ነው። መላመድ ብቻ አይደለም። ማወቅ ያለባችሁ ነገር ከምታስቡ በላይ መንገድ ሄደዋል እነሱ። እጅግ በጣም በየቀኑ ይገናኛሉ፣ በየቀኑ አብሮ ይበላሉ፣ በየቀኑ አብሮ ይውላሉ። እሱ ብቻ አይደለም፣ አብሮም ሊያድሩ ይችላሉ። ከዚህ በፊትም እያደሩ ነው ተብሎ በደንብ ሲወራ ነበረ። እሱን ተውት። እንግዲህ በጣም የሚገርማችሁ የፎቶ አነሳስ ራሱ ከአንድ ባለ ትዳር የማይጠበቅ ፎቶ አነሳስ። በተለይ አብርሃም ምን አይነት ብልግና እንደሚሰራ አይዱን እኔ እንጃ። በተለይ አባቱ ፊት እንደዚህ ቆሞ ለማውራት ይችላል ወይ? ለዛ ነው በዛሬ እለት እንግዲህ የተለቀቀ ቪዲዮ ላይ አብርሃም ዝም ብሎ ሲመለከት ነበረ። ለምን የማይናገረው ብለን ስናስብ ያደረገው ድርጊት እያንዳንዱ አሳፋሪ ስለነበረ በምን አንደበቱ ያውራ? በምን እራሱን ይከላከል? መከላከል እንኳን አልቻለም። እራሱን መከላከል ያልቻለ እንግዲህ ስለ ሰው ማውራት ይችላል? የውነታውን ስለ ሩታ ማውራት ይችላል? ይህንን ነው መናገር የምፈልገው። አባቴ እስከ መቼ ድረስ ነው አብርሃምን ለማስታረቅ የሚሞክሩት? ልጅ አይደለም ይሄ ልጅ። ሁሌ ሁሌ በቃ ሁሌ ችግር አያጣውም። ሁሌ ችግር ውስጥ ይገባል። ከዛ በኋላ ደግሞ አስታርቁኝ ይላል። እጅግ በጣም የሚያሰለች ነገር ነው የሚሰራ፣ በቃ እጅግ በጣም እና የሷ ቅሬታ ትክክል ነው ብዬ ነው ማስበው። እንግዲህ ከዚህ በፊትም ካንዴ ማለት ተናግራለሁ። ስለዚህ እዛው ወረቀት ላይ ፈርሞልኝ ነገራችንን ጉዳያችንን እንድንጨርስና በቃ ኔም የራሴን ህይወት መኖር እንጀምር። በቃ ትክክል ነው። ያው ሩታ የራሷን ህይወት መኖር አለባት፣ ትክክል ነው። ኦልሞስት ዘጠኝ ወሩ ሙሉ እንግዲህ ምንም ነገር ሳይፈጠር ወይም ደግሞ አንድ ላይ የሚሆኑበት መንገድ እንኳን አልነበረም። በቃ በጭራሽ በየቀኑ በየእለቱ እነሱን የሚያለያየ ነገር እየበዛ እየበዛ መጥቷል። ይሄ ሁሉ ደግሞ የሆነው በአብራም ስህተት ነው። አሁንም አሁንም ጭምር ከሄርሜላ ጋር ስላለ አብሮ ሊሆኑ አይችልም፣ በቃ በተለይ ከሩታ ጋር መታረቅም አብሮ መሆንም ስለማይችሉ ተለያይቶ ሩታ ደግሞ የራሷን ህይወት እጅግ በጣም እኮ ተጎድታለች። እጅ በጣም በጣም ተጎድታለች። በተለይ በእርግዝናዋ ታይም ያሳለፈችው ነገር እጅግ በጣም ያሳዝናል። እውነቱን ለመናገር በቃ ማየት ያለባትን ነገሮችን ሳታይ ቀርታለች። መብላት የምትፈልገውን እያማራት እንግዲህ ሳትጠይቅ ቀርታለች። ብዙ ነገሮችን ጨክና ጥርሷን ነክሳ እዚህ ደረጃ ደርሳለች። እና ካሁን በኋላ ምንም ሰው አያስፈልጋትም። በይዜ ትልቁን ከባዱ ጊዜ፣ ለሴቶች በተለይ ለሴት ልጅ ከባዱ ጊዜ የእርግዝና ታይም ነው። እና በዛ ሰዓት ወንዶች ካልተረዱ ወይም ደግሞ ትቷቸው ከሄዱ መቼም ቢሆን ይቅርታ አያረጉም። በቃ በጣም ውስጣቸው እንግዲህ እስከምትሞት ድረስ የማትረሳው ነገር ይህንን ነው። ያኔ አርግዛ በነበረችበት ሰዓት ላይ ያሳለፈችውን መከራ፣ እያንዳንዱን ነገር የቀመሰችውን ዋጋ መቼም ማትረሳ። ስለዚህ አብርሃም አብረ እንኳን ብትሆን ከእሷ ጋር ካሁን በኋላ አብረ እንኳን ብትሆን እንደ ዱሮ አይሆንም፣ ሁሉም ነገር እንደ ዱሮ አይሆንም። በቃ አንድ ጊዜ ነው የሰው ልጅ አንድ ጊዜ ነው የሚቆርጠው። ከቆረጠ ልቡ ከቆረጠ ፍቅሩ ካለቀ ከዛ በኋላ ምንም ብታረጉለት ወርቅ አይደለም መኪናማ አይደለም ሌላ ነገር አብርሃም ገዝቶ መጥቷል ያንን ነገር እንኳን አድርጎ ምንም ነገር አልመሰላትም። ምንም ነገር ለጊዜው ልስቅ ትችላለች ለጊዜው የሆነ ደስታ ሊሰማት ይችላል። ከዛ በኋላ ግን ውስጧ ያለው ነገር መቼም መቼም አትረሳም። ያንን ነገር ነው አሁን በደንብ እየተናገረችው ያለችው ሩታ። ስለዚህ ትክክል ናት ብዬ ነው ማስበው። በተለይ ነጋሽዬ ደግሞ የሚናገሩት ነገር አሁን ላይ ባይሆን ኑሮ ሁሉም ነገር ካለቀ በኋላ በዚህ ሰዓት መጥቶ የሩታን ህይወት ማስተካከል ወይም የአብርሃምን ህይወት ማስተካከል ፍጹም ፍጹም የማይሆን ነገር ነው። አምሮ ሰላም ሆን አለበት አትሊስት እና እኔ አሁን አእምሮ ይሰላም ነው ህፃኔ፣ ያንን ነገር ደግሞ ማስቀጠል ፈልጋለሁ ማጣት አልፈልግም። ስለዚህ ያ ትክክል ነው። በቃ ራሷን መጠበቅ አለባት እቺ ልጅ። እስከ መቼ ድረስ ነው ተጎርታ የምትኖረው? እስከ መቼ ድረስ ነው የፍቺውን ጥያቄ ሁሉም ወረቀቱን ጨራርሳ በቃ ያለውን ነገር አስተካክላ የራሷን ህይወት መኖር መጀመር አለባት ማለት ነው። አዲስ ህይወት ይገባታል ለሩታ። በእርግጠኝነት ሁላችሁ የምትስማሙበት ጉዳይ ነው። ምክንያቱም አብርሃምን ጉንጫችን እስከሚደክመን ድረስ እንግዲህ ስንመክረው ስንለምነው ነበረ። ተው ብለን ይቅርብ ብለን ያለመነው ሰው የለም እግሩ ላይ ወድቆ የለመነ ሰው አለ እና አብርሃም መቀየር አልቻለም። ስለዚህ የራሱን ውሳኔ እየወሰነ ይገኛል። ያው እንግዲህ የአብርሃም ድክመት ይሄ ነው። በቃ ሁላችሁ የምታውቁት ይሄ ነው፣ ነገሮችን መሸሽ። ከዛ በኋላ ደግሞ ልክ ነገር ነገር እንደማይፈልግ አይነት ነገር ራሱን ኩል አድርጎ ስለሚያስብ ወይም ደግሞ ራሱን ጥሩ አይነት ሰው በቃ በራሱ የሚተማመን እንደፈለገ መናገር ምናም የሚችል አይነት ሰው አስመስሎ ነገሮችን መሸሽ ይወዳል ማለት ነው። ልክ እንደዚህ ገፍታበት ስትመጣ እንግዲህ ሩታ ደንግጦ ተደናብሮ ልሂድ፣ በቃ እኔ ከዚህ በላይ ይበቃኛል፣ እኔ ወደ ቤት ልሂድ። ምን ማለት ነው አሁን እንደዚህ ይባላል? በጭራሽ እኮ እሱ እንደተጎዳ አይነት ነገር ነው አክት የሚያደርገው ማለት እንግዲህ፣ ያው አብርሃም በጣም እንደተጎዳ፣ ሩታ እንደጎዳችው በጣም ብዙ ነገር እንደበደለችው አይነት ነገር ነው ስሜቱን የሚያንጸባርቀው። በተለይ ኦዴንስ ይህንን ነገር ይረዳል። ማንም ሰው ሚሞኝ የለም እዚህ በእርግጠኝነት ኦዲንዚ የአብርሃምን ጸባይ ስለሚያውቅ የሩታንም ጸባይ ስለሚያውቅ አመዛዝኖ ይቀበላል። ግን አብርሃም እዚህ ጋር የምትሰራው ድራማ እጅግ በጣም ያስጠላል። እጅግ በጣም በቃ ከአንድ ወንድ ልጅ አይጠበቅም። እንዳውም ሩታ ነበረች መሄደ ነበረባት። አንተ አሁን ነገሮችን ሰምተህ ልክ እንደ ተጎዳ አይነት ሰው አንገትን ደፍተህ የምትሄድበት ምክንያት ያው በተለይ ሩታን ለማናደድ ካልሆነ እንጂ ማንም ሰው ለአንተ ሚያዝን ሰው አለ ብዬ አላስብ። በራሱ ጉዳይ እንግዲህ በራሱ ጉዳይ እነሱ ቆሙ፣ እሱ ደግሞ ወደ ቤት ይሄዳል። እጅግ በጣም ያሳፍራል። በተለይ እንግዲህ አብርሃምን ተስፋ አድርጋችሁ አሁንም ይቀየራል እባካችሁን አብርሃምና ሩታ አብራችሁ ይሆናሉ ብላችሁ የምታስቡ ሰዎች አላችሁና፣ አብርሃም መጀመሪያ መቀየር አለበት። ጭንቅላቱ ተመረዟል። የሚያወራው ነገሮች እያንዳንዱ በጣም በጣም የሚያስጠላ፣ ተግባሩ እጅግ በጣም ሚዘገንን። በተለይ ትውልዱ ምንድን ነው ከሱ የሚማረው እስከ ማለት ደረጃ ድረስ አብዛኛው ሰው የደረሰበት ምክንያት በዚሁ ምክንያት ነው። ምክንያቱም እንግዲህ በጭራሽ ጥሩ ነገር እያስተማረን አይደለም። የእሱ ቪዲዮ ማየት ራሱ እጅግ በጣም አሰቃቂ እየሆነ መጥቷል። ምክንያቱም ከሄርሜላ ጋር የሚያሳልፋቸው እያንዳንዱ ጊዜያቶች ትክክል አይደሉም፣ በቃ ትክክል አይደሉም። ያንን ደግሞ ራሱም ያውቃል፣ ግን ለምን እንደዚህ እንደሚያደርግ እንግዲህ ፈጣሪ ነው የሚያውቀው። በተለይ እንግዲህ ሩታ በዚህ አጋጣሚ የሁሉም ሰው ብርታት ትሆናለች ብዬ ነው ማስበው። የራሷን ትዳር ለማስከበር እስከ ጥግ ድረስ እየሄደች ነው። በዚህ መንገድ ልንደግፋት ይገባል ብዬ ነው የማስበው። እንግዲህ ለዚህ ቻናል አዲስ ከሆናችሁ በተለይ ሩታን እንደዚህ በጣም የምታበረታቱ ሰዎችን በብዛት ስላላችሁ ለዚህ ቻናልም አዲስ ከሆናችሁ እኛም ከጎኗ ስለሆን ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስቴታችሁን ኮመንት ስራ አስቀምጦልን በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።